ክርስቲያን ነሽ፣ አስረጅ። አይዞሽ፣ አተርፍሽ። በረጅሙ ተንፍሽ፣ እንደዚህ እግዚአብሔር ሶስት ጊዜ የተቃጠለ አየር ነው የማስወጣው። ቀጥይ። እኔ እንደማውቀው እኔ እስከተማኩት ድረስ እግዚአብሔር አንደኛውን ልጁን ወደ ምድር ላከው ይላል መጽሐፍ ቅዱስ። ስንት ልጆች ናቸው እግዚአብሔር ያሉት? አንድ ልጁ። እኛማ ሁላችንም ህዝብ የተባለ ልጆች ነን እኮ። ለመሆኑ እግዚአብሔር ልጅ ግን ሊኖረው ይገባል? እንደ እውነቱ ከሆነ እግዚአብሔር ግን ልጅ አለው? ለመሆኑ እግዚአብሔር አይዳሰስም፣ አይጨበጥም፣ አይታይም። ማንም እስካሁን ያየው ሰው ልጅ ይኖረዋል ስታስብ

ኖእሙጣዬ ቅዱስ ካንታውያ መጽሐፍ ቅዱስ ግን እሺ፣ መጽሐፍ ቅዱስ አይደለ መጽሐፍ ቅዱስ እግዚአብሔር ፈጣሪ አንደኛ ልጁን ወደ ምድር ላከው ሲል ማለት ማንን ነው የላከው? አንደኛ ልጁን ማለት እግዚአብሔር ግን ልጅ ሊኖረው ይገባ ነው? ብሩ ነው እያልኩ ያሉት። እግዚአብሔር ልጅ ከማን ወለደ? እግዚአብሔር ከየትኛ በምንድን ልጅ ወለደ? ቲስ ማይ ኮሽን ፍሮም ኦርቶዶክስ ጋይስ። ቀጥይ አስረጅን። መስቀል አንጠልጥልሻለሁ ዛሬ አለቅሽም። ዘበና ለማ አንጥራ፣ ከታች ትጠየቃላችሁ ብዙ ነገር። ቀጥይ አስረጅን አ መውጣት የኔ አገባቢ ኮ ስለ መጽሐፍ ቅዱስ ስናገር እኮ አልነበረም። አገባቢ ያው መስቀል አርገሻላ እኔ እኮ እየጠየቅኩ ያለሁት ራሴን የምጠይቅ ያለሁ ብዙ ጊዜ አንቺን ብቻ አይደለም ሁሉንም ሰው የምጠይቀው ነው። ምግን መልስ የለውም። ለሞት አቀራኒዮ ለሚጠየቅ መልስ ሰው ፋስ በፈሱ ነው ቁጭ። ለምን እንደሆነ ያገባኝ ማንም ሰው የሚመልስ የለም። አሃ ኢየሱስ እና እግዚአብሔር የተለያዩ ናቸው ብላ ቁጭ አለች። ትልቅ መስቀል ግን አንጠልጥላል። ም ሶሪ ፎር ዩ ማይ ቢ እኔ ማምነው ግን እድሜሽ ስንት ነው? አይዞሽ ማይለጂሽ አለ የደመች ሀያ ሰባት ና አንቦ ከክላ ልጅ ነሽ እና ምን አደነጋገጠሽ? እድሜሽ ስንት ነው? ስለ ሀያ ሰባት የሴት ልጅ እድሜ አይጠየቅብኝ ነው። የወንድ ልጅ ደግሞ እሺ ግን አንተ ከምታውቀው እስኪ ግን አንተ አሁን አንተ ልክ ብለህ የምታስበውን ነገር ስለኔ አስተምረኝ። እስኪ ምናባት አይደለም ሆንአለምአለምእምነት አይደለም አላህ አክበር ማለት ምን ማለት እንደሆነ ምን ማለት ነው? ስለማላውቀው አረብኛ የስላሞች ወይ ሙስሊሞች ስለተባለ ሌላ ነገር መስሎሽ፣ አላሁ አክበር ማለት እግዚአብሔር ይመስገን ማለት ይሽ። በአረብኛ ተነገረ እንጂ ስብሃት ለአብ ማለት ነው እንደ አበሻ። እኮ አላሁ አክበር ኮ እምነት ያደለም። አላሁ አክበር እግዚአብሔር ይመስገን ማለት ሌላ ምንም ነገር የለም። እኔ አላቅም ነበረ ስላላወኩት ነው። ስብሃት ለአብና አላሁ አክበር አንላቸው ሌላ ምንም ነገር የለውም ለምን ሚሊዮን ሃይማኖት ተፈጠረ መሰለሽ ወንበዴ ቄስ ና ወንበዴ ሼክ እጁን አለሱስ የሚበላ ወንበዴ እየቀለብልህ ነው እግዚአብሔር አንድ ነው አላህ አንድ ነው እግዚአብሔር አንድ ነው አንድ አምላክ ነው ያለው በአለም ላይ ሚሊዮን አምላኮች የሉ ዴርዝ ዋን ጋድ አልማይቲ ጋድ ይባላል እሱም አላህ ይባላል እሱም እግዚአብሔር ይባላል ድዩ አንደርስታንድ